ሀይሚ ምከሩኝ እያለች ነው። እንግዲህ እኔ የምመክርሽ ንጹህ ልብሽን ጠብቂለት ለቀብራረው አደራሽን ነው ምለውና ውራያ ደግሞ ምንድን ነው ዝምተው ፍቅሬን ተቀበይኝ እያለ ነው። ስለዚህ ሀይሚዬ ፍቅርሽንማ፣ ለአክባሪሽ፣ ለሚወድሽ፣ ለሚንሰፈሰፍልሽ፣ ለሚያከብርሽ ጠብቅ። ሀይሚ እንግዲህ እየቀወጠችው መታለች ማለት ነው። ከነ ፍጼና ከነ ቤኪ ጋር ማለት ነው እና አልተቻለች። ቤቺ ቅመም የሆነች ልጅ እየዘፈነች ነው የመጣች። እንግዲህ እኔ ፍቅሬን አልጀምረውም ላልጨርሰው፣ ይቅርብኝ እያለች ነው። እና ለማን እንደተዘፈነ እንግዲህ ስሙ ባይጠቀስም ማለት ነው። ትናንትና ብሮክም ዘፍኖ ነበረ። ሆዴ እየተንሰፈሰፈ ፍቅር አይደለም ወይ ምንድነው? ዝምተው እያለ ነበረ እና። ትናንትና ብሩክ ማለት ነው እንግዲህ ከፍሬም ቤት ይመስለኛል ለኔ ስላልተመቸኝ ቀለ ቪዲዮ አልሰራው ማለት ነው። ሀይሚ ደግሞ ዛሬ እየቀወጠችው መታለች እና ፍጼና ቤኪ ማለት ነው ወሳቅ ፍርስ ብለው ሊሞቱ ማለት ነው። የምሬ ነው ሙላቸው። ኔ ራስ በጣም ነው የሳቅሁትና። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ እዛ በያላችሁበት እያልኩኝ ውድ ጨረቃ ቤተሰቦች እንግዲህ ሀይሚና ቡራ በቪዲዮ ዛሬ ይመጣሉ እርግጠኛ ነኝ ማለት ነው። ምክንያቱም ትናንት አልመጡም ዛሬ በብሩክ ቤት ይመጣሉ ማለት ነው። እና ትናንትና እንግዲህ ቡራት ደንግጧል። ትናንት የተሰራው ፕራንክ በጣም የሚያስጠላ ነበረ፣ ማለት ምንም ያላገናዘበ ማለት ነው። ልጁ ያው ማደግን ነው የፈለገ እንጂ ቡራ ምን ይሆናል ሲመጣ ምን ይገጥበዋል? መንገድ ላይ አክሲደንት አለ፣ ዝናብ አለ በዚያ ላይ እና ብዙ ነገር ማሰብ ነበረበት። ግን ያው አንዳንዴ በቃ አይደል ከፊት ለፊታችን ያለውን ብቻ ጥቅምን ብቻ በማሰብ መስራት የለብንም ብዬ አስባለሁ። ስለዚህ ትናንት ቪዲዮ አስተያየት ሁሉም ሰው ሰጥቷል ማለት ነው። ያው ልጁ ሰብስክራይብ ስለፈለገ ነው ያው እንግዲህ ሰብስክራይብ ያድርጉት ተብላችኋል ማለት ነው። አርግ ያለው እኔ በሁለት ማለት ነው ምንም ማለት አይደለም። እና እንግዲህ ሀይሚዬ ዛሬ ማለት ነው ከነፍሴ ና ከቤካ ጋር ነው የመጡና ቤካና ሀይሚ ማለት ነው ታያላችሁ አይደል ኮመንት ላይ በቃ ጦርነት ናቸው የመልስምት ማለት ነው እና በጣም ነው ቤካ ዘና የሚያደርገኝ ማለት ነው ምርጥ ልጅ ነው ፍፄም ማለት ነው ፍፄ እንግዲህ ያው እስካሁን ቪዲዮ አልሰራም አይ ቲንክ ቪዲዮን አላየውትም ግን ደግሞ ወደ ሰላሳ ሺ ቢገባ ደስ ይለኛል ሀያ ምናምን አልፏለኝ ግን ደግሞ ገና ይቀራል ሀምሳ ሺ ነበር የጠበቅን የሀይሚና የቡራ ቤተሰቦች ቤተሰብ ብታደረጉት ደስ ይለኛል ማለት ነው። በቅንነት ማለት ነው። በቃ መልካምነት እኮ እንዴት ነው አይደል? አይከፈልበትም ማለት አድርጉ ተብለን ሳይሆን፣ ሳን የሆነ ነገር ሳትባሉ የምታደርጉት ነገር የለም። የሆነ ሰው ስጦታ ሳታስቡት የሚሰጣችሁ ስጦታ ደስ አይላችሁ? ነገሯችሁ ከሚሰጣችሁ በቃ ሳታስቡት ሰርፕራይዝ የሚያደርጋችሁ ሰው በጣም ነው እኔ ትንሽ ነገር ማለት ነው ያስደስተኛል። እና እሱ አሁንም ፍጼን ደግሞ ማለት ነው የግድ ያው ሁሌም ሰብስክራይብ ያድርጉት ቡራና ሀይሚ ማለት አለባቸው ብያ አላስብም። ለምን በቃ መልካም ልጅ ነው። ሰብስክራይብ አድርጉትና ሀምሳ ሺ ግቧ ማለት ነው። ፍጼ ማለት ነው ደግሞ ሰርቶ መለወጥን ይፈልጋል። ከቡታጅር አዲስ አበባ ነው አደለ ያለው የው መስራት ስላለበት እንግዲህ ብዙ ዋጋም ከፍለዋል ማለት ነው። ምርጥ ልጅ ነው ይገባዋል። ሲቀጥል እንግዲህ ያው ትናንትና በተሰራው ቪዲዮ ሀይሚ ያለ ወረን ያለው ብላለች እና ቡራ በጣም ነው ያሳዘነኝ። እውነት ለመናገር መጀመሪያ ልጁን ካገኘው በኋላ እና ወረቀቱን አንስቶ ዝናቡ መጥቶት እንዴት ያደርገው በቃ ቡጭቅጭቅ እያለ ነው እና ምንም ማድረግ አይችልም። ሲቀደድ ደግሞ እኔ ልቀደድልሽ እያለ ወይኔ ቡራ እኮ እኔእንጃ ይለያለ የምር በቃ እኔእንጃ ቡራ ማለት አላቅም አይጠይቅም። ፈጣሪ እንግዲህ አስበውን ያዘጋጅለት ያሟላለት የምር ከሚባለው በላይ ማለት ነው። እና እንግዲህ ዛሬ ይመጣሉ። እንዲመጡ ደግሞ እንፈልጋለን። እንዴ ጣፎ እኮ በቃ ትናንት አልተመቻቸውም፣ እንዲያው ከድካም ስለነበር የመጡት እና ደግሞ እንግዲህ ሀይሚና ቡራ ማለት ቪዲዮ ሲሰሩ በአሪፉ እንዲሰሩልን ነው የምንፈልግ። ማለት በቃ እነሱ ዘና ፈታ እያሉ እንዲሰሩ ነው የምንፈልግ ማለት ነው። ምክንያቱም በቃ ለጠላት ምንም በር መቅደድ የለባቸውም። አሁን ዱባይ ከሄዱ አንስቶ እስካሁን ችግር ተፈጠረ ብሎ የሚሰራ ሰው የለምና፣ ብዙዎቻቸው ብዙዎቹም ተመልሰዋል። አሁን ላይ አይታችሁ ከሆነና በጣም በሀይሚ ላይ ቪዲዮ እየረገጡ የሚሰሩ ሰዎች ፎቶቸው ተዘግዝቆ አሁን ልክ ገብተዋል ብዬ ነው የማስበውና ስመጥቀስ አልፈልግም። በጣም ብዙ ሰው ማለት ነው። የምሬን ነው የምላችሁ። በቃ ሀይሚን በጣም የሚጠሏሉ እና የእነሱ ፎቶ ደግሞ እንግዲህ የጨረቃ ቤተሰቦች ቲክቶክ ላይ ማለት ነው እንደ ጉድ በቃ ልካቸውን አስገብታቸው አሁን ተመልሰው እንግዲህ ጥሩ ነገር እየሰሩ ነው። አሁን በቃ ወደ ቁም ነገሩ ስገባ ሀይሚ ሁለት መቶ ሺህ ትግባ ማለት ነው እና ሁለት መቶ ሺህ ትግባ ቦራም እንዲያከብርላት ማለት ነው። እና እርግጠኛ ነኝ ያከብርላታል አይደለም፣ ሁለት መቶ ሺ ገብታ እንዲሁ ዝም ብሎ ሰርፕራይስ ያረጋታል። አይታችኋል፣ ምርጥ የሆነ ስልክ ነው። እና ገሶ ሰርፕራይስ ያረጋት ለምወደው ሰው በዚች ዓለም ለምወደው ሰው ከእናት ቀጥሎ ለምወደው ሰው ብሎ ሰርፕራይዝ ያረጋት ቦራ ነው እና አይደለም፣ ሁለት መቶ ሺ ስትገባ ማለት ነው። ስለዚህ ከኛ የሚጠበቀው ሀይሚን ሁለት መቶ ሺ እናስገባት፣ ቦራም ደግሞ ይደግ የምር ስራ ብሎ አሁን ከቡታጅራ አዲስ አበባ መጥቶ ስራ ብሎ

ቁጭ ያለው ምንድን ነው ስራን ፈልጎ መለወጥን ፈልጎ ቤተሰብንም እናቱን የፈለገችውን ነገር ማድረግ ስለፈለገ በቃ አንድ ሰው በቃ አንድ ገበሬ እንዴት ነው እህል የሚዘራ አገኛለሁ ብሎ ነው አይደል? አሁን ቡራ ደግሞ ከቡታጅራ አዲስ አበባ የመጣው ሰርቶ ለመለወጥ ስለሆነ እሱ ራሱ ሶስት መቶ ሺህ ቢገባና ሞር ክፍያ ቢያገኝ የምር ባጭር ጊዜ ውስጥ ተለውጦ የሀይሚና የቡራ የወደፊት ህልማቸው ተሳክቶላቸው የእነሱ አንድ የሚሆኑበት ነገር ቅርብ ይሆናል ማለት ነው ያ ማለት በቃ ወደ የሚመጡበት ነገር አብረው የሚኖሩበት ጊዜ ማለት ነው። ስለዚህ ቦራ ራሱ ሶስት መቶዎች እንዲገባ እየሄደለት ነው። ባሪፉ ዋው ብያለው የምር እሱም ሶስት መቶዎች እንዲገባ አበረታቱት። ምን ችግር አለው? ሼርም አድርጉለት ማለት ነው። በተለይ ቪዲዮ የምንሰራ ሰዎች እነሱ የሚደጉ እነሱ ሲያድጉ እኮ እኛም ትንንሽ ዩቱበሮች እናድጋለንም ቪዲዮችን ይታያል። ምን ችግር አለው? ወገር መንገዳችን ማለት ነው። እና ሀይሚ እንግዲህ ያው ሁለት መቶዎች ትገባለች ያው ቡራዬን ጠበቅ አርገሽ ሀይሚዬ፣ ያዥ። ብልጥ ሴት ወኝ ሴት ብልህ ናት ይባላል። ብልህነቱን ደግሞ ለራስሽ ተጠቀሚበት፣ አንቺ ለብዙዎችም ትተርፊያለሽ ግል